ሰላም ሰላም፣ እልል እልል፣ ሰላም ሰላም፣ እንዴት ናችሁ? ሰላማችሁ ብዙህ ትረፍረፍ ይበልልኝ። ያዜች የቤተሰቦች እንዴት ናችሁ? ላይክ ሼር፣ ሰብስክራይብ አድርጉ። አነጋጋሪ ነገሮችን ይዤላችሁ መጥቻለሁ። የመዳም ቀመሞች እንግዲህ ጀግኖች ታሪክ እየሰሩ ነው። ግማሹ አግብቶ እየወለደ ነው ልጅን እያገባን ያለው ማለት ነው። እና ሰሞኑን እንግዲህ መነጋገሪያ የሆኑት መረጃዎች እንዲ እንዲናቸው ሀዊ ዲዛይን፣ በመጀመሪያ እንኳን ማርያም ማርችሽ እንኳን ለዚያ በቃ እህታችን ጀግናዋ የመዳም ቅመም ማለት ነው እንደ ማንኛውም ሰው ሳትን ዘላዘል ማለት ነው። የራሷን ስራ እየሰራች ትዳሯን ይዛ ልጇን ወልዳ አቅፋለች። እንኳን ለዚህ አበቃሽ፣ እንኳን ለእናትነት አበቃሽ ሀዊ ያልወለድ ነውም ደግሞ ወልደን እንዳንቺ ልጅ ለማቀፍ ያብቃን። ላለው የመዳም ቀመሞች አይዟችሁ ተስፋ እንዳትቆርጡ አንድ ቀን አለ። ከሰው ቤት ወጥታችሁ እናንተም ትዳር ይዛችሁ ወልዳችሁ የምታቅፉበት ቀን ቅርብ ነው ማለት ነው። ተስፋ እንዳቆርጡ። ሀዊ ዲዛይን እንኳን ደስ አለሽ፣ የኔ መልካም የኔ ጠንካራ የኔ ጀግና ማለት ነው። በነገራችን ላይ እወዳታለሁ። ለምንድነው ነው? ጀግና ናት፣ ጎበዝ ናት። በቃ በዓላማዋ በሃይማኖቷ ማትደራደር ሴት ማለት ሀዊ ናት ማለት ነው። ለስራዋም ጠንካራ ጎበዝ ሴት እና ሀዊ አንበሳ ነሽ፣ ጀግና ነሽ። እንኳን ማርያም ማረችሽ፣ ማርያም በስልም ታውጣሽ። በሞገስ በጸጋ እግዚአብሔር አምላክ ያሳድግልሽ እህታችን ማለት ነው። ወደ ሁለተኛዋ መረጃ ስመጣ የመዳም ቅመም እንግዲህ እዚህ ጋር የምታዩት ማለት ነው ቀለበት እያደረገላት የሚያሳይ ፕሮግራም ነው ይሄ ማለት ነው። ተንበርክኮ እንግዲህ ልጅቷ ኢትዮጵያዊ አይደለችም፣ ጋና ናት። ጥቁሮቹ ጋና አይደለም ምንድንነው የሚባሉት ናት ማለት ነው እና ኤጀንሲዋ ጥቁሮቹ ስማቸው ጠፋብኛሉ እነሱ ናት። ኬንያ፣ ኬንያዊ ናት። ች የምታወት የመዳም ቅመም ኬንያ ናት። የመዳም ልጅ እንግዲህ እያፈቅራታል ና ካላገባውሽ ይላል። እሷም ምታገባኝ ከሆነ በስርአቱ ነው የምታገባኝ እንጂ መጨማለቅ አልፈልግም፣ እንዲሁም ደግሞ ቤተሰቦቼ ባሉበት ትላለች። ቤተሰቦቿን እንግዲህ ዘመዶቿን እዛ ከሀገር ቤት አምጥቶ ፊት ለፊቷ ላይ ቀለበት አድርጎላታል ማለት ነው። የእሱም ቤተሰብ የእሷን ቤተሰብ በተሰበሰቡበት ኒካ አስሮላታል ተንበርክኮ ታገብኛለሽ የሚል እሷም ቁጭ ብላ እንዳያችሁት ማለት ነው አለባበሷ ራሱ። እና ብዙዎች ግን ድራማ ነው እያሉ ነው። እውነቱን እንግዲህ ፈጣሪ ነው የሚያውቀው። አረቦችም ጀመሩ መሰለኝ ድራማ መስራት፣ ልክ እንደነ ሮታ እንደነ ዳኒ የትኛዋንም ሴት ቀለበት እያደረጉ አበባ እየሰጡ እየተንበረከኩ ማለት ነው። እና ይሄም እንግዲህ ያው ግማሽ ሰው በሁለት ተካፍሏል። በነገራችን ላይ ድራማ ነው አለባበሷን አታዩም ወይ እያለ ነው። አዎ ሰርፕራይዝ አርገዋት ነው ይላሉ። አረ አይደለም ውሸት ነው፣ የእውነት አግብተውን እንትን የእውነት ነው ይላሉ። እኔ ግን በራሴ በኩል ድራማን የመሰለኝ ወደዳችሁም ጠላችሁም። ለምን ብትሉ ልጅቷ ሻሿ እንዳሰረች ዩኒፎርም እንደ ለበሰች ነው እንዳያችኋት። በዛ ላይ ቁጭ ብላለች፣ ምንም ምንም አልተዘጋጀችም። እና ይሄ ለቲክቶክ ማላር ለመውጣት ይመስለኛል፣ እውቅናን ለማግኘት ይመስለኛል። በመዳም ቅመም እየተጫወተባት ነው እንጂ እውነተኛ አይደለም። በእርግጠኝነት ነው የምላችሁ ማለት ነው። ግን ብዙዎቹ ግን እውነት ነው ብላችሁ የወሰዳችሁታላችሁ። የእውነት አይደለም። ሲጀመር ሲጀመር የእውነት ቢሆን እሷ አንፎ አድርጎ አልብሶ ነው ቀለበት የሚያስርላት እንጂ እንደዚች በሸቃለነቷ እየሸቀለት ሻሽ ለወለ ያለ እንዳያችሁት የለበሰችው ቲሸርት ምናምን። መኪና ውስጥም ደግሞ አብረው እየሄዱ ያሳያል። እንደዛው እንደለበሰች አበያ ራሱ አልለበሰችም። ሲጀመር የሳውዲ ሚስቱ ብትሆን አበያ አልብሶ ዝንጥ አድርጎ ልብሷን፣ ሁሉን ነገር በቃ መዳ መስላ ማለት ነው ነው የሚያገባትና፣ ይሄ ውሸት ነው። ከእውነት እየራቀ ውሸት ውሸት ውሸት ነው። ለድራማ ነው የሰሩት ማለት ነው። እና ይሄ እውነት አይደለም። ብዙዎች ደግሞ እውነት ነው ብላችሁ ምታሽቃብጧላችሁ፣ እንዲሁም ደግሞ የምትሰደቡም አላችሁ ማለት ነው። ፍቅር መልክ አይመርጥም፣ በመልክም በምንም እንዲሁም ደግሞ እኔኮ የመዳም መዳም ልጄን ናግቢ ብላ ወንድሜ ናግቢ ብላ እንዲህ ብላኝ ቢብል እንጣላለን ምናምን እያላችሁ ኮሜንት ላይ እንደው የአገር ጉድ እየወረደ ነው ያለው እና ለማንኛውም ይሄ ነገር ማለት ነው እውነት አይደለም። ሁሉም ሰው እውነት አድርጎት በዚህ ቪዲዮ ሰርቷል ማለት ነው። ድራማ ነው፣ ውሸት ነው። በደንብ አጣርቻ አለው። ምክንያቱም ይህ ልጅ ማለት ነው ለልጆች ለዚህ ቤት ልጆች በአባታቸው በኩል ዘመድ ናቸው። ሪያድ ነው ይሄ ነገር የተፈጸመው። ዝምድና አላቸው። ሸቃላ ናት እንጂ ሚስት አይደለችም። ልጁ ለመታወቅ ነው ይህንን ነገር የሰራው። የእንትናና አይታችኋል አይደል? አበሻዋ ኢትዮጵያዋ ልጅ ሀይፋ ሀይፋ ትንሿ አበሻዋ ኢትዮጵያዋ ልጅ ከእሷ ጋር አሁን የሚሰሩት ሰዎች አሁን ዘመድ ናቸው። አሁንም ለዚህ ቤት ማለት ነው ሪያድ ከሪያድ ነው የኔ ሰዎች እንትናቸው ሪያድ ነው እንዳለ ዘር ማንዘራቸው ማለት ነው ትውልዳቸው ምናቸው እዛ ነው የሚኖሩት ግን ጅዳ ነው ማለት ነው ግማሽ በግማሽ እና እኔ ራሱ አቃታለሁ የሀይፋን ያለችበት ቤት ሰዎች እዚህኛ ቤት ይመጣሉ። መካ ሲመጡ እኛ ቤት ነው የሚመጡት። እና ሀይፋ የሰራተኛቸው ልጅ ናት፣ ሀበሻ ናት። እንዴት እንደ ታዋቂነትን እንዳገኙ አይታችኋል፣ በሀበሻም ዘንድ በእነሱም ዘንድ ማለት ነው። እና ልክ እንደዛ ነው አሁንም እየተደረገ ያለው እንጂ ልክ እንደ ሀይፋ እውቅና ለማግኘት ይሄ ደግሞ አገባው በማለት እውቅናን ለማግኘት ውሸቱን ነው ይሄን ነገር እያራመደ ያለው እንዴት እናንተ ራሱ ቢያገባት እኮ አንደኛ፣ ሳውዲዎች ሚስታቸውን ቀርቶ ሰራተኛቸውን ራሱ አበያ ያስለብሳሉ። ሳይወዱ በግድ በመኪና ውስጥ አብረው ሲሄዱ አይተናል። ከዝች ጋር ግን እንደዝችው እንደለበሰች እንደዝችው ጭብጥ እንዳለች ፈገግ ብላ እየሳቀች ምናምን እንጂ የእውነት ሚስት አይደለም። የውሸት ነው፣ የተሰራው ድራማ ነው። እውነት ነው ብላችሁ የምታሽቃብጡ አሽቃባጮች፣ አታሽቃብጡ። እሱ በእሷ እየነገደባት ነው አገባው ብሎ ይሄን ድራማ እየሰራባት ነው ያለ ተመካክረው ነው። ለቲክቶክ ቢው ለማግኛ ነው እንጂ ይሄ ውሸት ነው። እውነት ነው ብላችሁ መነጋገሪያ አታድርጉት ማለት ነው። ከእውነት የራቀ ውሸት ነው። እኔ በስነስርዓት አጣርቻለው ማለት ነው። ከዚህ ቤት ሰዎች ያቁታል። ዘመዳቸውም ነው በአባታቸው በኩል የአባታቸው የህት ልጅ ነው ይሄ ልጅ ማለት ነው። እና ባልም አይደለም ድራማ ነው የሰሩት። ውሸት ነው እውነት አይደለም። ይሄን ማወቅ አለባችሁ። ብታገባም ደግሞ ምን ችግር አለ? ግን አላገባችም። ይሄ ውሸት ነው፣ ከእውነት የራቀ ነው። ሲጀመር እንዴ አበያ አልብሶ ጸጉሯን ስተሸር አሰርቶ ብዙ ነገር ሜካፕ አምኗን ፏ አድርገው ነው የልጅ ሚስት ብለው። እነሱም እኮ እንደኛ እንደ ሀበሻ እኮ ልጃቸው ጥሩ ነገርና ጥሩ እንትን እንዲል ነው እንዲያገባ ነው የሚፈልጉት። እንኳንም እሷን ይቅርና ማለት ነው እንኳን እችኛይቱን ይቅርና የሀበሻ ሴት እንግዲህ ከማንም ከየትኛውም ዜጋ የሀበሻ ሴቶች በጣም ውድ ናቸው፣ ቆንጆ ናቸው፣ ውብ ናቸው፣ ከአረብ የሚያስንቁ ናቸው ማለት ነው። የሀበሻን ሴት እንኳን ሲያገባ አንዳንዶቹ አይፈልጉም ሀበሻን እንዲያገባ። ምክንያቱም እነሱ የሚያዩት ሴቶቹ በተለይ እኛ ሰራተኛ እንደሆን በቃ እንጂ ውርታች አድርገው ስለሚያውን አይፈቅዱም። ቢፈቅዱም ደግሞ ፈቅደው ቢሆን አግብታ ቢሆን ራሱ ጽድት ነው የሚያደርጓት እንጂ እንደዚህ ሆና አይታችኋል? ጫማዋን ከታችው የነጠላ ጫማ አድርጋለች፣ የሆነ እጅጌ ሙሉ ልብስ ለብሳ፣ በላው ላይ ደግሞ ነጭ ቲሸርት ዩኒፎርም ለብሳለች፣ ሻሻ ስራለች። እንዴ ነው እንዴ የሚያገባትን ሴት እንዲሆኑ አይደለም። አደለም፣ አረብ እኮ ዝንጥ ያለችው ሚስት ነው የሚፈልገው፣ ምንም አይፈልግም። የአረብ ሴቶች እኮ እነሱ ስራ የላቸውም ዝንጥ ብለው ነው እና ይሄ አግብቷት አይደለም፣ በልጅቷ ላይ ድራማ እየሰራ ነው። አገባው የሚል ድራማ ለቲክቶክ ነው። እሷም ዝም ብላ ፈገግ እያለች እንዳያችኋት ይሄን ነገር አብራ ይሰራችን ያለችው ና ይሄ ውሸት ከእውነት የራቀ ነው። አላገባችም አላገባችም። ትክክለኛው መረጃ እኔ ጋለ ማለት ነው። ይሄ ውሸት ነው። እኔ ራሱ እውነት ነው ብዬ አጣርቼ ልጁን ቤተሰቦቹን ስለማቅ ዘመድ እንደሆኑ ጠየቅኳቸው እንዴ ልጃችሁ እንደዚህ እንደዚህ አገባ እንዴ ስለራ አላገባም ለቲክቶክ ነው እኮ ድራማ ነው የሚሰራው አውቆ ነው አሉኝ መግለብ አሉኝ መግለብ ማለት እንግዲህ ፕራንክ መግለብ ነው ላላ የክዝብ መግለብ መግለብ አሉኝ መግለብ ነው ይዋሻል ሰራተኛቸው ናት ብዙ የቆየች ናት መግለብ ነው አሉኝ እና ስለዚህ አረ ሀበሻ ስታሽ ቃብጦ ግማሽ እሷን ይሰድባል፣ ግማሽ እሱን። በቃ እንዲሁ ያሉን ነገር ና ለማንኛውም ድራማ ነው ፍ ብላችሁ ቁጭ በሉ።